ከሆኑ አመታት በኋላ ቼልሲ የብራይተን አካዳሚ ብራንች የሚሆን ነው የሚመስል ምክንያቱም ደግሞ ተመልከቱ፣ እስካሁን ከብራይተን ለመጡ ሰዎች የወጣውን ገንዘብ ወደ 284 ሚሊዮን ፓውንድ ያህል ከቼልሲ ካዝና ወጥቶ ወደ ብራይተን ኤንሆቭ አልቢዮን ካዝና ገብቷል። ግረሃም ፖተር ቼልሲ እንግዲህ ሲያመጣቸው ከብራይተን 21 ሚሊዮን ፓውንድ ያህል ነበረ እንግዲህ ውል ማፍረሻ የከፈለባቸው፣ ያውም ደግሞ ላልተሳካላቸው አሰልጣኝ። ለሳንቼዝ ለግብ ጠባቂው እንዲሁ 25 ሚሊዮን ፓውንድ ያህል ነበረ የከፈለው። እንግዲህ ከቀናት በኋላ ሊጠናቀቅ በሚችለው ዝውውር ደግሞ ዣኦ ፔድሮ 60 ሚሊዮን ፓውንድ ያህል ፈሰስ ይደረግበታል ከቼልሲ። ከዛ ባለፈ 115 ሚሊዮን ፓውንድ ለማ ለካይሴዶ ሞይሰስ ካይሴዶ በእርግጥ ዋጋውን ሙሉ ለሙሉ መልሷል። ባን ለማ የባለፈው የውድድር ዘመን መጠናቀቂያ ላይ ያሳየው ፐርፎርማንስ በቀጣይም የሚደጋገም ከሆነ ይቺ ገንዘብ ምንድነች ሁሉ ልንል እንችላለን። ግን 115 ሚሊዮን ፓውንድ አውጥቶበታል። ማርክ ኩኩሬያ 63 ሚሊዮን ፓውንድ ያህል ነበረ ያወጣበት። ያው ከማንችስተር ሲቲ ጋር ተናጥቆ እንዳመጣው እናስታውሳለን። ቼልሲን ቼልሲ ግን ይህንን ያህል ገንዘብ ፈሰስ አድርጓል፣ ለእነዚህ ዝውውሮች ማለት ነው፣ ለብራይተን ኤን ሆቭ አልቢዮን። እንደ አይነት እና መሰል መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። መልካም ጊዜ ይመቻችሁ።